ሲንግል ቨርስ ሲንግል ቨርስ ከቁራናቸው ወደ እሱ እንድሰበስብ ባሪያ ሆነው ዘንድ ከማህፀን ጀምር። ሲንግል ቨርስ ሲንግል ቨርስ ከቁራናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አሰጡኝም። ጀመር እኛ ሙስሊሞች ኢየሱስ ጥንቆላ አስተማሪ የሚምጉት አያነሳንም። ኢየሱስ በእስልምና የተከበረ ነብይ ነው። ነገር ግን ቤተ ክርስቲያናችሁና ደብተራዎቹ በኢየሱስ ስም ይጠነቁላሉ። ምሳሌ፣ እዚህ ጋር የምታዩት መጽሐፍ ኦርቶዶክስ ተዋህዶ ቤተ ክርስቲያን ያሳተመቻቸው መጽሐፎች ናቸው። መጽሐፉ መጀመሪያ ላይ ኢየሱስ ክርስቶስ የሚል ታገኛላችሁ። መጽሐፉን ስከፍት ግን ሙሉ ጥንቆላ ነው። ልጆቻቸው አንገት ሳይቀር ጥንቆላ እየጻፉ ያስላሉ። የሚጽፉትን ላሳያቸው የልጆች አንገት ላይ ይሁት

ሙሉ መጽሐፉን ባሳያችሁ ጥንቆላና እንዲሁም ደግሞ ኮኮብ ቆጠራ ነው። ሙሉ መጽሐፉ ማለት ነው። ክርስቲያን ወገኖቻችን እናንተ ጥንቆላ የማሰሩ ከሆነ ቤተ ክርስቲያናችሁ የምታጽፈው መጽሐፍ እያወጣችሁ አቃጥሉ። ይህ መጽሐፍ እንግዲህ ነው የገዛው ከቤተ ክርስቲያን ነው። ቤተ ክርስቲያናችሁ እንደዚህ መጽሐፍ እየጻፈችና እያሳተመች ጥንቋን አሰራም ብትሉ ዘበት የሚሆንባቸው። ለማንኛውም በእስልምና ያለው እንመልከተው። አቢዳውድ 287 ነቢያችን እንደዚህ አሉ። ኤስተኒ ሰባል ሙቢቃ ሰባት አጥፊዎች ተጠንቀቋቸው አሉ። ከእነሱ መካከል ደኛ ምንድነው? አሲሕሩ ተመልከቱ፣ እዚህ ጋር አሲሕሩ። ስለዚህ ድግምት በእስልምና ከባድ ኃጢአትና አጥፊ ነው ማለት ነው። ሱነው ትርሚዚ 135 ነቢያችን እንደዚህ አሉ። መንአታ ካህይነን ፈሰደቀሁ አንድ ግለሰብ ወደ ካህይ ወይም ወደ ጠንቋ ሂዶ እሱ የሚለውን ካመነ ፈቀድ ከፈረ ቢማኑ እዚ ላአላ ሙሐመድ በነቢዩ ላይ በተወረደ ወይም በቁርአን ካደ። አል ዳያችሁት ድግምት በጣም ከባድ ኃጢአት ነው። ክርስቲያን ወገኖቻችን አላ ካላችሁበት ጨለማ ያወጣል ይሁንላችሁ ወሰላሙ አለይኩም ወደሱ። እንድሰበስብ ባሪያ ሆነው ዘንድ ከማሐፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል አለ። ከምን ጀምሮ? ከማሐፀን ጀምሮ የሰራኝ እግዚአብሔር አለ። ስለዚህ ኢየሱስ ከማሐፀን ጀምሮ የተሰራ ነው ሲባል የተፈጠረ ነው። ለዛ ነው የእግዚአብሔር ትንቢተ ኢሳይያስ ምዕራፍ 44 ቁጥር አራት ላይ ከማሐፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ። ሁሉን የፈጠርኩ አለ። ልብ አድርጌ ሁሉን የፈጠርኩ፣ ሰማያትን ለብቻዬ የዘረጋው፣ ምድርን ያጸናው እኔ ነኝ። ከእኔ ጋር ማን ነበር አለ ማንም አይሽ ብሪኪዳ ላይ የሚናገረው አብ እንደሆነ ግልጽ ነው። ከኔ ጋር ማን ነበረ ማንም የለም እያለ የሚናገረው መስ ነው። እንግዲህ እዚህ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 10 ላይ ደግሞ ታውቁና ታምኑብኝ ዘንድ እኔም እንደሆንኩ ታስተውሉ ዘንድ እናንተ የመረጥኩትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ልባልኝ ከእኔ በፊት አምላክ አልተሰራም ከእኔም በኋላ አይሆንም ማለት ስለዚህ ኢየሱስ ከሱ በፊት አምላክ አልተሰራም፣ ይቅርታ፣ አንዱ አምላክ አብ ከኔ በፊት አምላክ አልተሰራም ካለ፣ ከእኔም በኋላ አይሆንም ካለ፣ ኢየሱስ ደግሞ ምናለ አለ? ከማሐፀን ጀምሮ የሰራኝ እግዚአብሔር እንዲህ ይላል ካለ፣ ኢየሱስ የተሰራው ነኝ እያለ ከተናገረ፣ አንዱ አምላክ ደግሞ ከኔ በኋላ ከኔ በፊት ማንም አልተሰራም፣ ከኔም በኋላ ማንም አይሰራም ካለ እንግዲያውስ ኢየሱስ የተሰራ ከሆነ አንዱ አምላክ አልሰራም ካለ ኢየሱስ አንዱ አምላክ አለመሆኑ ግልጽ ማስረጃ ነው። ስለዚህ ይሄ አንዱ አምላክ ሁሉን የፈጠረ እንጂ እራሱ የተፈጠረ አይደለም፣ የተፈጠረ አይደለም። ስለዚህ ያ ነው ያለው ነገር። ስላሴን የሚያስረዳ አንድም ቦታ የለም ነው ማለት ባይብል ላይ አንድ ቦታ እስቲ እንደው አለ ካልሽኝ፣ እስቲ እሱን እኔ እስቲ አንድ ጥቅስ ካለ አንድ ጥቅስ እንኳን ካለ የስላሴን ነው አዎ ኦር ደግሞ ኢየሱስ አምላክ ነው የሚልም ካለ ማምጣት ትቻለሽ። ችግር የለውም። ኢየሱስ አምላክነቱን ያዝ እስኪ ስጭኝሽ እ እንትና ሙሴ አምላክ መሆኑን ታውቂያለሽ? ምን እ አምላክ ሙሴ አምላክ መሆኑን ታውቂያለሽ? ሙሴ አምላክ አይደለም ሰው ነው። ኦሪት ዘጸአት አዎ ኦሪት ዘጸአት ምዕራፍ ሰባት ቁጥር አንድ ላይ እግዚአብሔር በፈርዖን ላይ አምላክ አድርጎ ልኮኛል አለ። አምላክ አድርጎ ልኮኝ ማን ነው አምላክ ያደርገው? እግዚአብሔር። አሁን አምላክ ሲባል ሁለት አይነት አምላክነት አለ ባይብል አንደኛው፣ እሺ አሻቆት በሙሴው ጉዳይ ማለት ነው እንትን ነው አሁን የባይብል ዘርፍ ይሄ እንዴት ነው? የመጽሐፍ ቅዱስ ቃል ቀጥተኛ ትርጉም አይተረጎምም በባህሪው እንደዛ አላልኩ። ሁለት አይነት አምላክነት አለ ሲባል ልነግርሽ እኮ አላዳመጥሽም። አንደኛው የባህሪ አምላክ አለ፣ ሁለተኛው የጸጋ አምላክ አለ። ስለዚህ ባይብል ላይ ነቢያቶች ሁሉ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብለዋል። ግን አምላክ ሆኖ አይደለም። የባህሪ አምላክ ሳይሆኑ የጸጋ አምላክ ነው። ኢየሱስም የጸጋ አምላክ እንጂ የባህሪ አምላክ ተብሎ አንድም ቦታ ያውቅ። ስለዚህ ልክ ሌሎች ነቢያቶች አምላክ በተባሉበት ምን አለ ራሱ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 34 ላይ እንዲህ ይላል፣ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው። ልብ አድርጊ፣ አምላክ ካላቸዋል። የእግዚአብሔር ቃል የመጣላቸው ሰዎች ነቢያቶች ሁሉ አማልክት ተብሏል፣ አምላክ ኤሎሂም ተብሏል። አይሽ፣ ስለዚህ አንዱ አምላክ በባህሪ የራሱ አምላክነት ሲሆን፣ ኢየሱስ ግን በመገኘት ያገኘው አምላክነት ነው። አንድም ቦታ ደግሞ አምላክ ተብሎ አልተጠራም። በነገራችን ላይ ሰዎች ብለውት ሊሆኑ ይችላል፣ ያሉት ግን ለምሳሌ አንድ ጥቅስ ምን መጥቀስ እንችላለን? አረማይክ እብራይስጥና አረብኛ ሴሜቲክ ቋንቋዎች ናቸው። ሴሜቲክ ላንጉዌጅ ከሚባሉት ነው የሚመደቡት። አላህ ይላል። ተመልከች፣ አል ኢላህ ማለት ነው። ተመላኪው ማለት ነው። ተመላኪው፣ ብቸኛ የሚመለክ ማለት ነው። ኤሎሂም ማለት አማልክት ነው። ኤሎሃ ሲሆን ደግሞ አምላክ ነው። ተመልከች፣ ተመሳሳይነታቸው በኢየሱስ ቋንቋ ደግሞ አላህ ይሉታል። አላህ ወይ ደግሞ እንደ አክሰንታቸው እንደ ዲያሌክት ይባላል። ለምሳሌ ዲናነሽ እና ደናነህ እንደሚባለው ማለት ነው። ኤሎህ ብለው ይናገራሉ፣ አላህ ብለው ይናገራሉ። ዌስተርን እና ኢስተርን በመባል ይከፈላል ለሁለት። ስለዚህ እግዚአብሔር የሚባለውን ኢየሱስ አልጠራበትም በዚህ ቃል አይደለም የጠራው። ያህዌ የሚለው አለ፣ እንዲሁም ደግሞ ኤሎሂም የሚል አለ፣ ኤሎሃ የሚል አለ፣ አላህ የሚል አለ ኤል ሻዳይ የሚል አለ። እነዚህ እነዚህ ስሞች አሉ። ከዛ በተረፈ እግዚአብሔር በሚለው እኔ አላምንም፣ ኤል በሚለው እቀበላለሁ። እኔ አሁን ኤል ማለት አምላክ ነው፣ አው እቀበላለሁ። ኤል ማለት አምላክ ነው በእውነት እቀበላለሁ። ምንም ጥያቄ የለም። ለምሳሌ ለምሳሌ ጅብሪል ስቲ